አንተን ብትወድክ አዩ እስካሁን ድረስ ትወልድልህ ነበረ። አትወድክም እያት። ስታገባት ወፈር ያለች ልጅ፣ ፊቷ የሞላ ቆንጅዬ የነበረች አሁን እንደዚህ የምትፈልገውን የሰጣት ብር እያገኘች በልታ ጠጥታ ያልወፈረች ሴትዮ ለአለመውለድ መርፌ እየተወጋች ነው። የከሳችሁ ያስከሳት መርፌው ነው እያሉ አሁን ሲወጉ እዚህና እዚህ ነው። አይደለም ደግሞ እኮ ዝም ብለው ሶስት ሚሊዮን አራት ሚሊዮን ውስጥ አሁን ልጁ ሚሊዮን ቢገባ ሱመያ አሁን ወደ ሱመያ ልመለስና ጠይቄሽ ነበር። የኑላ ልፋቴን ልማድከ ከሚፈለግሽ ለምንድን ነው የመንኛልሽ? የመን መጣሁኝ ተከትዬሽ መጣሁኝ። ፍለጋ ሮጠሽ መጣሽ። ከና አዩ ጋም የተፈጠረውን አየን። ጀሚላም ጠፋች ተመለሰች፣ እሱም አለፈ ሁሉም ነገር እና አንዋርም ከሚስቱ ተጣላ፣ እሷም ሄደች ይሆነሽ ትሂድ፣ ሄደች ትሂድ፣ ችግር የለው። ግን አንቺ ሐሳብሽ ምንድን ነው? የምትፈልጊው ነገር ምንድን ነው? ንገርኝ አልኩሽ። ልጆቼን አሳይም በቃ። እንዴት አድርጌ የማየውሽ? የመንደርስ፣ መጣ አላሳዝንሽ፣ ማንቺ ወሽ፣ አንቺ ከነጋት ኑሪ አትኑሩ፣ አንቺ ምንስ አትኑሩ። አንዴ ብቻ ሊያቸው፣ በአካል ሊያቸው፣ አንዴ ብቻ አንዋር ሲ ነገረኝ። እንደውም ጀሚላ አንዋርና አይታ? አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቻችን ሰላም ሰላም ብያለሁ፣ በያላችሁ በሰላማችሁ ብዝት ይበልያል። እንግዲህ ከአዩ ጋር ተመልሰን መጥተናል። እስኪ ሰላም ቢያችሁ አዩ። ሰላም ሰላም፣ እንዴት ናችሁ የተከበራችሁ ተመልካቾቻችን? ዛሬ እንግዲህ ጥያቄዎች ልጠየቅ፣ ጥያቄ ላንቺ አለኝ ተብሎ እንደዚህ ው ትምህርት ቤት ሰልቶወ ትምህርት ቀርቼ የቤት ውስጥ ጥያቄ አድማንድ ስኮጭ ትጠየቂያለሽ። አንቺም በህግም ትጠይቅ፣ ብዙ ጥፋቶች ሰርትሻል። እንግዲህ የተመልሰ መተናል። ከየት የመመልስ በኋላ ያው መንገድ ላይ ሰራትን እንትን ያያችሁት ቪዲዮ አዩ መተን ሰርፕራይዝ አድርኳት። እስኪ ሁል ጊዜ በረንዳ ላይ እና መንገድ ላይ ነው የምንሰራላችሁ ቪዲዮ። ቤት ውስጥ ትንሽ ብርሃን፣ መብራቶቹ በደንብ አልተገጠሙ መስለኝ። ጥግጥግ ላይ መብራቶች አሉ፣ ትልቁ መብራት መሀል ላይ አለ። ግን ቪዲዮ ስንቀርት እዚህ ብዙም ደስ አይለኝ፣ ጨለም ይልብኛል ለዛ ላይትም ተጠቅመን ላይትም እያለ ብዙ ላይ ትፈልጋል። አንድ ማይበቃውም ሙቀቱን ደግሞ አልቻልም። ስለዚህ ነው በረንዳ ላይ ብዙ ጊዜ የምቀርጽላችሁ። ዛሬ ደግሞ ቤት ውስጥ ገብተን እየቀርጽላችሁ ነው። ማን ነው ከየመን ተመልሽ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የቻናል ተከታዮች እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? አላችሁ አለውኝ። አልሐምዱሊላህ ያው ሰሙኑ ተጠፋፍተናል እንግዲህ የጠፋንበትን ምክንያት ያው ኢትዮጵያ ውስጥ በጣም ችግር ነው መብራት አይገኝም መብራት ከሌለ ደግሞ ያው ታውቃላችሁ ዋይፋይ ሰራ እና በጣም ችግር ነው ማለት ነው ይሄ የምታዩትን ቦታ ያው አዲስ አበባ ነው ማለት ነው ውጭ ሀገር ወይም ደግሞ ሌላ ሀገር እንዳይመስላችሁ ማለት ነው እና ኢትዮጵያ አዲስ አበባ ነው ማለት ነው አዲስ አበባችን እንደዚህ ታምራለች ማለት ነው ከመጀመሪያ እስከ መጨረሻው ማየት ትችላላችሁ ማለት ነው። አዲስ አበባ የናፈቃችሁ ብቻ እና የዛሬ እርሴ ሰይድና አዩ ሱመያ ናቸው ማለት ነው። ለዚህ ቻናል አዲስ የሆናችሁ ላይክ ሰብስክራይብ ማድረጋችሁን እንዳትረሱ ማለት ነው። እንግዲህ እርሳችን ሱመያና አዩ ይወክላል ማለት ነው። እንግዲህ እነዚህ ሶስት ሰዎች ሁላችሁም እንደምታውቁ ሁሌ ጭቅጭቅ፣ ሁሌ ዝንዝን ላይ ናቸው ማለት ነው። እንግዲህ ሰይድ ሁለት ሴቶች እንግዲህ ግራ አጋቡት ማለት ነው። እኔ እንኳን ለሱመያ ደጋፊ ነኝ ማለት ነው። ምክንያቱም ሱመያ ሁላችንም እናውቃታለን፣ የልጆች እናት ናት፣ ልጆቹም ደግሞ የሰይድ ልጆች ናቸው ማለት ነው። ሰይድ ያው ካዩ ጋር ያው ውዳት አለው አፈቅራት አለው ያለው ሁሌ ያው ታቃላችሁ ከሱ ጋር ከሷ ጋር ሲጀናጀን ያው ሁላችሁም ታያላችሁ ማለት ነው። እንግዲህ በዛ ሰዓት ሱመያ ወይ እኔ በል ወይ አዩ በል በማለት ያው ግራ ታጋባዋለች። እንግዲህ አዩም ለመተው ግራ ገብቶታል። ከሱመያ ጋር ለመሆን በጣም ግራ ገብቶታል። ሱመያ እንኳን አይተዋትም የሁለት የሶስት ልጆች አባት ነው። እንግዲህ ወልዶባታል። መቼም ያው መለያየት ከባድ ነው። እንግዲህ ጭቅጭቅ ሁሌም ያስጠላል። እውነቴ ነው የምላቸው ከእነሷ ምን እንማር እና አዩ ባይሆን ልጅ ስለሌላት እሷን ቢተዋት ከሱመያ ጋር አንድ ላይ ቢሆኑ አንድ ላይ ቢኖሩ ጥሩ ነው ምለው ማለት ነው። እንግዲህ ያው ሱመያ የመጨረሻ መልስ ሰጥተዋለች። ሱመያ ሁሌም እንደተናገረች ነው። ልጄ አልሰጥህም፣ ከአሁን በኋላ አጠገቤ እንዳደርስ እንዳደርስብኝ ብላ ከዚህ በፊት ሁለቴ ሶስቴ ተናግራ ነበረ። እንግዲህ ሠይድ አልሰማሽም በማለት ሁሌ ይከታተላታል። አንዴ አዲስ አበባ ስትመጣ አዲስ አበባ ይመጣል፣ ናዝሬት ስትሄድ ናዝሬት ይሄዳል፣ አዳማ ስትሄድ አዳማ ይሄዳል። እና ሱመያ ራሱ በጣም ግራ ገብተዋታል። እንግዲህ ያው ሰሞኑ ለአንዴና ለመጨረሻ መልስ ሰጥተዋለች። ሱመያም ደግሞ ለልጆቿ ስትል መታረቅ አለባት፣ ይቅርታ ማውረድ አለባት። መቼም ይለያዩ አንልም፣ መለያየት ጥሩ አይደለም። ቢሆንም ምንም ቢሆኑ ወልዳበታለች፣ ልጅ አላት። እና ሁሌ ጭቅጭቅ፣ ሁሌ ዝንዝን ያስጠላል። እና ሱመያና ሰይድ መታረቅ አለባቸው። የሱመያና የሰይድ ደጋፊዎች ብዙዎቻችሁ "ይበቃቸዋል፣ ታረቁ፣ ልጅ አላችሁ" እያላችሁ ብዙዎቻችሁ እና፣ አዎ እኔም ቢታረቁ ነው ደስ የሚለኝ ማለት ነው። ምክንያቱም መለያየት ጥሩ አይደለም፣ በመለያየት ምንመጣ ነገር የለም። ሱመያም ደግሞ ለልጇ ስትል መታረቅ አለባት። መለያየት ጥሩ አይደለም። ሁለተኛ ደግሞ ልጆችህንም አታገኛቸውም ብላ ማስፈራሪያ ሁሌ እንደሰጠችው ነው። ከልጆቹም እንዲገናኝ ያው ፍቃደኛ አይደለችም። ሁሌም እንደምታውቁ ከአዩ ጋር ነው እንጂ ከሱመያ ብዙም አይገናኙም ማለት ነው። ከአዩ ጋር የሚገናኙበት ምክንያት ያው አዩ ልጅ የላትም፣ አልወለደችም አንዴ ልካ ስርላታል አንዴ ፈታ ውሽ እያለ ሁሉ ያንገራግራታል። ከዚህ ሁሉም አዩና ሰይድ ተራርቀው ከሱመያ ጋር አንድ ቢሆን ቢሆኑ ጥሩ ነበረ ነው ምለው እንደኔ አስተያት ማ ምንም ብትሆን የልጆች እናትናት። አንድ ቢሆኑ ጥሩ ነው እላለሁ እንደኔ አስተያት ማለት ነው።